ሩሲያው ፕሬዚዳንት ቭላዲሚር ፑቲን ሶስተኛ ታሪካዊ ሊባል የሚል ድላቸውን በወርቅ ሳህን ላይ ለመረከብ በክሬምሊን ሽርጉዶ ተጧጡፏል ነው የሚባለው። ከዚህ ቀደም በሟቹ ፕሪጎዥን ግንባር ቀደም ወግና ዋግነር ተዋጊ ቡድን የባክሙት የሚል ትርጉም ሰጥቶት በነበረው የባክሙት መሟሟት ውጊያ ዴል አድርገው ባክሙትን በወርቅ ሳህን መረከባቸው አይዘነጋም። የዩክሬንን ፕሬዚደንት ቮሎዲሚር ዘለንስኪን የመዋጋት ጽናት፣ አቅም፣ ምኞት፣ ተስፋ ሁሉም ነገር እንክትክት ያደረገ ነበረ። ምንና ምዕራባውያን ከዛ በኋላም ዘለንስኪን መርዳት በመቀጠል ሁለተኛው ፍልሚያ ደግሞ የተደረገው ሌላው ባክሙት አድቢካ ነበረ። የአድቪካን ውጊያ እንግዲህ ዓመት ገደማ ያስቆጠረ ነው። መጨረሻ ላይ ይሱንም የወርቅ ሳህን ላይ ተበርክቶላቸው፣ አሁን ሦስተኛውና ቀሪውን የዶነትስክ ግዛት ባለና በሌላ ኃይል እንዲሁ ስጋ መፍጫ በተባለ የፍልሚያ መንገድ ለመቆጣጠር በሩን ወለል አድርጋ የምትከፍተውን ፖክሮቭስክ ከተማን እንደ በዛ እንደሆነ ነገ፣ አለበለዚያ ዛሬ ሌሊቱን ሊቀረከቡ ይችላሉ የሚለው ዜና በጎልቶ እየተሰማ ነው። እንኳን ደስ አለዎት ቭላድሚር ፑቲን። እንኳን ደህና መጣ። ይህ ጦርነት እንዴት ነው እየተጋጋለ እየተጋጋለ መጣ። የፕሬዚዳንት ትራምፕ ወደ ዋይት ሀውስ መመለስ ሀያ አራት ሰዓት ብቻ የሚጠብቅ ጦርነት ነበረ፣ እንደተነገረን ከሆነ አሁን ጭራሽ ግራና ቀኝ ሁሉ ቆመው የኒውክሌር ጦር መሳሪያ ሙከራ ላይ ናቸው ያሉት ሀያላቱ እንደው ይሄ ጥቁሩ ህዝብ ምንድን ነው ተስፋው እንደው ቆመን እስኪተኮስ መጠበቅና ማድረግ ብቻ ነው ወይንስ እንደው አንተንተው አንተንተው ማለት እንችላለን እሱን እኮ አውራ ለጊዜው እንደ ጥቁር ህዝብ ያለን መውጫ አይመለከተንም ይሁንና አሁን የዩክሬን ውጭ ጉዳይ ሚኒስትር ለዓለም ስሙልኝ እንደሚሉት ከ ሰላሳ ስድስት የአፍሪካ ሀገሮች የተውጣጡ ከ አንድ ሺህ አራት መቶ በላይ የሆኑ አፍሪካውያን ከራሺያ ጎን ተሰልፎ እየወጉ ነው ብለዋል። ሰላሳ ስድስት የአፍሪካ ሀገር ከሰላሳ ስድስት የአፍሪካ ሀገር እርግጠኛ ኢትዮጵያ የለችበት ስሟን አገኘሽውን እዚያው ውስጥ በተጨባጭ በእጃችን የማረክናቸውን እና አስከረናቸውን የያዝናቸውን በማየት እነማን ናቸው የሚለውን ዝርዝር እናወጣለን ብለዋል። እና እሳቸው ምንድነው የሚሉች ራሽያ በቀጥታ እነዚህን አፍሪካን ትቀበልና ስጋ መፍጨት የሚባል የማጥቃት መንገድ አላት። ወዲያውን የምታስገባቸው ወዲያውን የሚሞቱት እና ወዲያውን የሚሞቱት የሚል አቀራረብ ነው ያሳዩች። በዚህ መንገድ አፍሪካውያን በዚህ ጦርነት ላይ በግንባር ቀደምትነት እየተሰለፉ ነው የሚል ክስን ያሰሙት። ቁጥራቸው አንድ ሺ አራት መቶ ከምናምን ነው። አስራ ሰባት የሚሆኑ ደቡብ አፍሪካውያን እየደረሱልን ወደ ሀገራችን እንዴት እንመለስ የሚል ጥሪ አሰምተዋል የሚል አይ፣ አሁን የምትለው በመደበኛነት ለውጊያው የሄዱ ናቸው ወይ ስደተኞች ናቸው እንደሆነ በዛ አካባቢ ሲዘዋወሩ የተገኙ አናቅም። እንደኔ ግን አንዳንድ አገሮች በፈቃደኝነት ለራሻ የሄደው የሚዋጉ አስገራሚ አይደለም። እንዴት? ውጊያ ላይ ከገባ ደግሞ ሞት ያለ ነው። ራሺያ ለምሳሌ አንጎላን ለመሳሰሉ ሀገሮች ከማንም የበለጠ ባለውለታ ናት። መርሳት የለብንም። በቁሜ የማውቀው ታሪክ ነው። ታላቅ ጥምራት፣ ታላቅ ብስራት፣ ታላቅ መርታ። እንሆ አናንያ እና ጽጌሬዳ የጤና ማዕከላት ወደ ጽጌሬዳ አናንያ የእናቶች የሕፃናትና የአዋቂዎች የቀዶ ጥገናና የውስጥ ደዌ ሕክምና ማዕከል መሸጋገራቸውን በደስታ ያበስራሉ። ጽጌረዳ ስፔሻላይዝድ ክሊኒክ ለ15 ዓመታት ሙሉ የውስጥ ደዌ የሕክምና በመስጠት ይታወቃል። እነሆ ሕሙማንን በተቀናጀ አቅምና ጥራት ለማገልገል ሩብ ክፍለ ዘመን ሙሉ በባለሙያ ጥራትና የዘመኑ ቴክኖሎጂ ትሩፋት በሆኑ የሕክምና መሣሪያዎች እየታገዘ የላቀ አገልግሎት ሲሰጥ የቆየው አናንያ የእናቶች የዋቂዎችና የሕፃናት ቀዶ ጥገናና የውስጥ ደዌ የሕክምና ማዕከላችን ከጽጌሬዳ ስፔሻላይዝድ ክሊኒክ ጋር ተዋህዷል። በአንድ ላይም ጽጌሬዳ አናንያ የእናቶች የሕፃናትና የአዋቂዎች የቀዶ ጥገናና የውስጥ ደዌ ሕክምና ማዕከል ሆነናል። አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተ ክርስቲያን መዳረሻ ላይ እንገኛለን። ስልክ ቁጥር 0111 571006 ወይም 0111 264476

ሩቅ ክፍለ ዘመኑ በባለሙያ ጥራትና የዘመኑ ቴክኖሎጂ ትሩፋት በሆኑ የሕክምና መሣሪያዎች እየታገዘም የላቀ ገዞ ሲሰጥ የቆየው አናንያ የእናቶች የአዋቂዎችና የሕፃናት ቀዶ ጥገናና የውስጥ ደዌ የሕክምና ማዕከላችን ከጽጌሬዳ ስፔሻላይዝድ ክሊኒክ ጋር ተዋህዷል። በአንድ ላይም ጽጌሬዳ አናንያ የእናቶች የሕፃናትና የአዋቂዎች የቀዶ ጥገናና የውስጥ ደዌ

ያንን ለምን ራሺያ አደረገች የሚለው ነው። ከሶማሊያ ለቃውታ ኢትዮጵያን ሳተላይት ሀገር አርጋ ለመያዝ የሚለው በቂ ማብራሪያ ይሆን እና እኔ አንድ ያነበብኳት ነገር ብሬዥኔቭ መቼም ዘመን የየራሱ ወንዶች ነበሩት እና ኮሚኒዝምም ወይም ደግሞ የሰቤት ወንዶች የራሱ ወንድ ሰው ነበረው ብሬዥኔቭ ብሬዥኔቭ ሳሉ እንዲህ አይነት ቀላል አልነበረም። ተላላውና ጥርሳቸው ሲስቅ ያምራል ግን ነክሳል ተብለው ለሥልጣን የተመረቁት ናቸው። ጎርባቸው አገር አሳልፈው ሰጥተው ኮፍያቸውን አውልቆ ከፓርላማ ወርደው የታሪክ አመድ ውስጥ የገቡት ማለት ነው። ግን እኮ በዚህ በሶማሊያው ጦርነት እኮ ከራሽያ በበለጠ ለኢትዮጵያ ጎን በመቆም ኩባን የሚያክል የለም። የህይወት መስዋዕት እንደት በመፈረገድ ይሄንን ይሄንን ትልቁን ፒክቸር ያለማየት ስህተት ነው። ኩባ ዝም ብላ አትመጣም። ኩባ ይህን ያህል ኩባ የስ ሰዎች ሰልካለች። ኩባ ለኢትዮጵያ ትልቅ መስዋዕት እንደከፍላለች፣ ብዙ ነገር አለ። ያለ ራሽያ ሎጂስቲክስ ግን በምን እንዴት ሆኖ እንዴት ሆኖ ያንን ሁሉ የኩባ ጦር አይደ አርባ ሺ ገደማ ነው ከየመኖች ጋር እሱ ማጓጉዝ ያስገባችው እሷ ነች። ታጥቅ የገቡት መሰሪያ ያስገባችው ራሽያ ነች። ታንኩ፣ መድፉ፣ የጦር ጀቱ የራሽያ ታደርስ እና ካራማራ ላይ አልዘምርክም አልነበርክም ይናኝ በታሪክ ነው ያኔ አገር ሲነቃነቅ ትርጉሙልን ቀር ያኔ የኔ እናት የጎረቤቶቼ የሉም እና የዱ እዚህ ስጋ ሜዳ ነበሩ። ታጠቅ ታጠቅ 30 ሺህ ሚሊሻ ነበር የተመለመለው ገጥቷል። ፓራኮማንዶ መጣ። ኢትዮጵያ ያልነበረው የዛን ጊዜ በዚህ ደረጃ

ስለዚህ በዚህ መሳሪያ ብዙ መሳሪያ አግኝታ ነው ኢትዮጵያ ዙሮ ወንድ ያለው ታሪክ ያለ እና የትም ሰው እንደ ኢትዮጵያ ያለ ሰው አታገኝም፣ በየትኛውም ቦታ እውነቴን ነው የምነግርህ። በጣም በታሪክ የተገነባ ህዝብ። ስለዚህ የከፈለው መስዋዕትነት ከፍሎ ካራማራ ላይ የኢትዮጵያ ሰንደቅ ዓላማ ተውለብልቧል። ይሄን ለማድረግ ኢትዮጵያ ቻለችው። ራሽያ ለዛ የተጫወተችው ሚና ሂስቶሪካል ነው። ዛሬ ራሽያ 31 የኔቶ ሀገር ሲረባረብባት በፍቃዱ አንድ ኢትዮጵያዊ ለምን ብሎ ሄዶ ቢሰለፍ እኔ አይገርመኝ አይገርመኝ። እዚህ የዛሬ ስንት ወር የዛሬ አንድ ዓመት ነው ገደማ እዚህ አዲስ አበባ የሚገኘው በዚህ በቀበና መስመር ላይ የሚገኘው የራሽያ አምባሲ ደጃፍ ላይ ጥቂት ሰዎች ተኮልኩለው ይታዩ ነበረ በዚህ በፌስቡክ ላይ እና ጥቂት አልነበሩም ጉዳዩ ጉዳዩ እንኳን እንደተባለው አይደለም። ዜናው ግን የሚያሳየው ምንድን ነው? በዩክሬን ጦርነት ላይ ለመሳተፍ ከራሽያ ጎን ለመቆ በርካታ ኢትዮጵያውያኖች መዝገባ እያደረጉ ነው የሚል የሶሻል ሚዲያ ዜና ነበር የወጣው በኋላ ላይ ማስተባበያ ወጣ እንጂ ሌላ ጉዳይ ነው የሄዱት ሰዎቹ። ስለዚህ ምናልባት አሁን ይህን የሰሙ ሰዎች ካሉ ድጋሚ ወደ ራሽያ አምባሲ ደጃፍ አያስገርምም፣ ልን ነው ከራሽያ ጎን ከዩክሬን ጎን ቆመው ግን የሚዋጋ አፍሪካዊ ለማሰብ ይከብዳል። ግን እሱም ዩክሬንም ቢሆን እኮ ለአፍሪካ ህዝብ ስንዴ በመለገስ የምትታወቅ ይቻለ እ እኔ አላውቅም አንተ ነገር አንተ አልክ። አይ ኢትዮጵያም ከራሷ ከዩክሬን ስንዴ የምትገዛ ሀገር ነበረች። ዛሬ በምግብ ራሳችን ቻልን ብለን ይህን እኮ የምንረሳው መሆን የለብንም። ዩክሬን በተናጠል አለበለዚያ ከጦርነቱ በኋላ ያደረገችው ደግሞ እኔ ከባህር ነበር መለሰ ወደ እኔ ሀገር ፕሮፓጋንዳ ነው። ፕሮፓጋንዳ ስንዴ አልቀበልም። ዩክሬን ከጦርነቱ በፊት ለአፍሪካ ሀገሮች ወገን ህዝብ ብላ ያደረገችው እርዳታ ካለ ለመማር ዝግጁ ነኝ። ነገር ግን ገና ለገና የዚህን ምንድነው የፖለቲካ ጫወትበታለሁ ብላ ስንዴ እድላ የምትጀምር ከሆነ አይበላም። ምንድነው ጎመን ትበላለሁ። ሳሙና ተቀቅሎ ይበላል። ምነው የፖለቲካ ጨዋታ ሳይሆን ራሱ በራሽያ ተይዞ የነበረው እዚህ ጥቁር ባህር ላይ የነበረ አንዱም ስምምነታቸው ምንድነው እዛ ላይ ያለው ባህር ይከፈትና ስንዴ

ኖሩ ይችላሉኖይ ራሽያ እንግዲህ አቅሟም፣ ለነገሩ ራሽያ በሌሎች የአፍሪካ የኔቶ አባል ሀገራትም እየተወገረች ስለሆነ ብዙ ሰው ከፑቲን ጎን ለመቆም ፍላጎት አለው። ነገር ግን የጦርነቱ ጀማሪ መሆናቸው ነው መዘንገት አይገባል። ራሽያ እየተወገረች ብቻ ሳያሆን እየወገረችም ነው እየተወገረችም ነው። ቀላል አይደለም ከጀርባ ቀላል የማይባል የኔቶ ሀይል አለ፣ ከዩክሬን ጀርባ አለ እንዴ! እሱንም ችላ ነው እየተዋጋችለች። አዎ፣ ግን የጦርነቱ ጀማሪ ደግሞ መሆኗን መርሳት የለብንም። ይሄ ነው ጥያቄው። እንግዲህ የመጣው የጀስቲፊኬሽን ጉዳይ ከመጣ ጦርነቱ ማጀመረው ነው። እኔ አንድ ጥያቄ አለኝ ለምዕራባውያን፣ የማቀርበው ችግሩ አማርኛ አይሰሙም

ስለመለያየት አንዱ አንዱ የሎስ አንጀለስ ስትል ወይም ደግሞ እንትኖ ነውቴ ብሎ እንትን አለ አይባልም፣ አንሰማም። ኢተርናል ዩኒቲ የመጀመሪያ ምዕራፍ ጋንጋ ሲሆን አለ እንዴ ሀምሳ ሀገሮች እኮ ሀምሳ ሪፐብሊኮች ያሏት እችኮ አሜሪካ ፕራክቲካል እያንዳንዳቸው ሀገር መሆን የሚችሉ ነው አለ እንዴ። ለምንድን ነው እዛ ጋር ሲሆን የሴሴሽንዝም ወይ የመገንጠል ነገር የማይታየ ነው? ለምንድን ነው ሀያ አንድ ሪፐብሊክ ስትወልድ ሲያገል ሲያደል ሊገለጣጠል እንደሚችል ዲበረ ዲገረጣ ጥል እንደምችል የሚታየው ሞሮ ነው? ምን ይልብንም እንግሊዝ እንኳን ባቅሟ ዌልስ ነው ስኮትላንድ ምናምን የምትላቸው በየራ እንዴ ማለች እንዳ ተስፋፍታ ነው ያለችው። መገንጠል ካለባት ሺህ ቦታ እሷ ደሴት ናት፣ እሷ ደሴት መበታተን ያለባት ፈረንሳይ ነች መቆራረስ ያለባት ምን ነው? እነሱ ጋር እንዲያነን ነገር አይመጣም። ሌላ አገር ጋ ስትሄድ አየህ ሌሎች ሀገሮች እንደነ ራሲያና ቻይና ካልሆኑ እልውና የላቸው። ሀምሳ ትንንሽ የሚሆኑ በጣም አስቸጋሪ ነገር ነው። እስኪ በእሱ ንካ እስኪ ወንድና አንተ ይና እስኪ ቻይናን በትን አይታታል። ሆንግ ኮንግን በእጃ አስገባች። ከእንግዲህ ዘጠና ዘጠኝ ዓመት ቀኗጠቀኗ ቆጣጠሮ አስቀምጣ ማለት ገብተል። ዛሬ ቻይናና ቻይናና እንግሊዝ አይነ ላይ ነ አይተያዩም ይችን ሙጋቢ በሰማይ ነፍሳቸው ይማርና ትንሽ ጣታቸውን አንስቶ ምንድን ናት? እችንም ልታክል ነው ያሉት። ይሄን ያለው ዛሬ ቻይና ነው የምነግርህ። አለም ይጠፋታል እንጂ ታይዋንን ታስገባለች። ውጭ ወደ ሶስተኛው ዓለም ጦርነት ተሄዶ ዳዝ ማተር የራሷ የሆነን ግዛት የራሷ የሆነን ባልንም ይክራል። የራሷ የሆነን ግዛት ከታይዋን ሁለቱ ሀገሮች ለመግባባት አይችሉም

ለምን ሊሉ እነሱ ጋር አይመጣም? ይሄ ጥያቄ እነሱ ጋር አይመጣም። ሌላ ቦታ ላይ ግን እንደዚህ ይመጣል። አይ አሜሪካም አሁን በሚባለው ደረጃ እስካሁን ድረስ እስካሁን ይቆይ እንጂ ሁኔታዎች እየታዩ ነው፣ ምልክቶች ብቅ ብቅ እያሉ ነው። ከዶናልድ ትራምፕ መምጣት በኋላ አሜሪካም ባለችበት ደረጃ ልትቀጥል አትችልም። እንደውም ሰፊ ድል አላት አሜሪካ፣ የመበታተን ሰፊ ድል እንዳለበት የሚያሳዩ ምልክቶች እየታዩ ነው፣ ከዛም ከዚህም ማለት ነው። ያ አሁን ጊዜው ምን ማለት እንደሆነ መከራው ይሄውምን ማለት እንደሆነ መከራው። አሁን ለምሳሌ ካሊፎርኒያ ልገንጠል ይበል የዓለም አንድ ሶስት ሀገሮች አንስ አሜሪካ የዓለም አምስተኛው ኢኮኖሚ ኢኮኖሚ ነው። ኢትስ ዘ ፖይንት ትገነጠላለት በዚህ ሲደረጉ ዓለም ጥሏችሁ ነው የሚሄደው ዓለም ጥሏችሁ ዛሬ ዓለም በሙሉ ሙሉ ትኩረቱን ስራ ላይ አሳርፈው በሙሉ ሁሉ እየሰራ ትውልድ እየቀየረ ገብቷል ነገ ኮ መሬት በቃን ብለው በእኛ እድሜ ላይ ደርስ ይችላል። መቼም እንደው ትንሽ አዘግጅቶ ቢፈጥረኝ ፈቃደኛ ነበር መጪውን ለማየት ካ እድሜውን ለመን እንጂ ለሱማ ቸኩሎ ፈጠረኝ እ ወደዛ ወደዚህ አንድ አርባ ዓመት አዘግጅቶ ቢፈጥረኝ ደስ ላይ ነበር። ነገ ኮ መሬት ሰለቸን ብለው ሌላ ቦታ የሚሄዱ ሰዎች ሁሉ ሊመጡ ይችላሉ። ከአሜሪካ ጨረቃ የሎስ አንጀለስን ያለ ትርቅ ትችላለች። በጦርነት ካልተጨራረሰ ሰው ልጅ ብዙ ደረጃ ላይ ደርስ ይችላል። ይሲ ብዙ ነገሮች ትርጉምት ነው የሚያጡት። እና የትልቁን ይህንን አሁን ራሽያ እነ ማናቸው አሁን ለምሳሌ ወይ ራሽያ ወይን አንስተው ሜክሲኮ ውስጥ ምንድነው ቴክሳስ ይባል ሀገር አለ አይደል? ቴክሳስ ውስጥ ገብታ ራሽያ ተገንጣዮችን ረዳች ሲባል ሰምታ ወይም የሆነ ንቅና ሁሌ የምንሰማው ምንድን ነው ከላይ አንተ ዋሽንግተን ላይ የተቀምጠ ሁል ቀን ለጆርጂያ መብት ተቆርቋሪ ነህ ለኢስቶኒያ የማትበው ነገር የለም ደግሞ ታዲያስ በነ ኮንጎና በነ ሱዳን እጃቸውን እሚያስገቡበት የጦርነቱን ጀማሪዎች የመፍትሄው አካላት ይህን እኮ መጀመሪያም እንዲህ አይነት እንቅስቃሴ እንዲፈጠር የሚያርጉት እነሱ ናቸው ስለዚህ እንደነቻይናና እንደነራሽ አካል ሆንክ አትሆንም ሰላሳ በዚህ ጉዳይ ተመሰጠ ስታወራ ስታወራ አትተክል አትዘራ አትማር አታለማ። ደም ብለ በቃ እንዲህ ውሃ ቅዳ ውሃ መልስ እንዲህ የወቅስ እያነስክ እያነስክ የዱቄት የሁን ስትሄድ፣ እነሱ ግን ጨረቃ ላይ ይልሃል እንትን ላይ ይልሃል በተረጋጋ መርከብ ላይ ወደ ጎዞባቸው ይሄዳሉ ማለት ነው። ስለዚህ ከዚህ አንጻር እኔ የተለየ ፍቅር የለኝም ለራሽያ። እየታቃቸው ወደ ራሽኛ አልችልም ይሄጃ አልተማርኩም ግን የፕሬዚደንት ፑቲን ቤተ መንግስት ውስጥ ያለ ነው የሚያስመስለው ዜና ዜናዎችን ስል ሰዎቹ ሲከታተሉ፣ ብዙ የራሽያ ልጆች አሉ እዛ የተማሩ ግን ምንድነው ይሄ የሚከፋፍሉት ነገር፣ ይሄ አንዱን ወገን ለአንዱ ወገን ተቆርቋሪ አድርገው አንዱን ግን የሚያደርግ ነገር ያለው በእውነት ነው ምነግር ምዕራቦቹ ላይ ያለው ኬትስ ጎል ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን የእግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ህንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀመረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማስን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ ኤንቶን ዘ ፊትሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ የብሔርያ ቡድን ተጫዋች ሌጀንዱ ተካበዘውድና ከአገር ቤት ጀምሮ ሕፃናን ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና፣ በአካል ብቃት የጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የፀዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆቹን ያስመዝግቡ። ስልጠናው የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱ መስኬቶች እድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለሶስት ወር ስልጠና በወር 100 ዶላር ብቻ በመክፈል ዌብሳይቱ ላይ በመግባት ሬጅስተር ማድረግ ብቻ ነው። www ኪድስ ጎል ሶከር አካዳሚ ዶት ኮም ለመዝገባ የሚሁን በማንኛውም የልጆቹ ሥልጠና ዙሪያ ጥያቄ ካለ በዚህ ስልክ ቁጥር መደወል ይችላሉ። 18082268 ኬት ጎል ሶከር አካዳሚ። ባይ ሴት ቱተር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የአምስት ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው።